እንኳን እንደናመጣችሁ። የዛሬ ቪዲዮ በጣም አስፈላጊ ስለሆነ ርዕስ ነው፣ የማህበራዊ ሚዲያ ሱስ። በዚህ ቪዲዮ ውስጥ ከማህበራዊ ሚዲያ ሱስ ጀርባ ያለውን ሳይንስ እንዲሁም ማህበራዊ ሚዲያ እንዴት የኛን ሕይወት ጊዜ፣ ጉልበትና የአይምሮ ጤንነት እያጠፋ እንደሆነ እናያለን። ይህ ለምን እንደሚሆን ከሱሱ ጀርባ ያሉትን ምክንያቶችና ከሁሉም በላይ ደግሞ ይህንን ሱስ ለማምለጥና ሕይወታችሁን ለመቆጣጠር የምትችሉባችሁ መፍትሄዎችን እንቃኛለን። የእኔ ዓላማ በየቀኑ የተሻለ የራሳችሁን እትም እንድትሆኑ ማገዝ ነው። በየቀኑ እንድታድጉ የሚረዱ አስደናቂ ዕውቀቶች የእውነተኛ የሕይወት ትምህርቶችን በዚህ ቻናል አጋራለሁ። ስለዚህ አሁኑኑ ሰብስክራይብ በማድረግ በሕይወታችሁ ውስጥ ያለውን ለውጥ ተመልከቱ። አሁን ቀጥታ ወደ ዛሬ ጉዳያችን እንዝለቅ። በጥያቄ እንጀምር። በየቀኑ ስልካችሁን ስንት ጊዜ እንደምትነኩ ታውቃላችሁ? በጥናት መሰረት አማካኝ ሰው በቀን 2617 ጊዜ ስልኩን ይነካል። በየጥቂት ሰከንዶቹ እጃችን ወደ ስልካችን ይሄዳል እና ከዚያም የበለጠ አስደንጋጭ ነገር አለ። በአማካኝ ሰዎች በቀን 7 ሰዓት በስልካቸው ላይ ያሳልፋሉ በተለያዩ ሀገራት የተለያየ ዳታ ቢኖራቸውም። ሀገራችንም ከፍተኛ ሰዓት በሶሻል ሚዲያ ላይ ከሚያሳልፉት ተርታ ናት። በአሜሪካ ሰዎች በቀን ከ7 ሰዓት እስከ 8 ሰዓት በስልካቸው ላይ ያሳልፋሉ። ህንድ በቀን 7 ሰዓት ተኩል በማህበራዊ ሚዲያ ላይ ታጠፋለች። እንደሚታወቀው በሀገራችን የሶሻል ሚዲያ ተደራሽነቱ 20 በመቶ ነው። ከዚህም ከ6 ሰዓት እስከ 8 ሰዓት በሶሻል ሚዲያ ላይ የሀገር የወጣት ሰዓቱን ሲያርድ ይውላል። ሳይንቲስቶች የማህበራዊ ሚዲያ ሱስን ከአደንዛዥ እጽ ከአልኮልና፣ ከሲጋራ እንዲሁም ከቁማር ጋር ያወዳድሩታል። ይሄ ደግሞ የእኔ አስተያየት ብቻ አይደለም፣ ሳይንስ ይናገራል። ልክ የአደንዛዥ እጽ ሱሰኛ የሚቀጥለውን መጠን እንደሚመኘው ማህበራዊ ሚዲያ ተጠቃሚዎችን የሚቀጥለውን ማሳወቂያ ወይም ኖቲፊኬሽን ይናፍቃሉ። ልክ አልኮል አእምሮን እንደሚጎዳው ማህበራዊ ሚዲያም የአእምሮ ሽልማት ስርዓትን ይለውጣል። ስልካችሁን ትከፍታላችሁ፣ ታያላችሁ። ለአፍታ ጥሩ ስሜት ይሰማችኋል። ማየቱን ትቀጥላላችሁ። ደቂቃዎች ወደ ሰዓታት ይለወጣሉ። ሳታውቁት ግማሽ ቀናችሁ ያልፋል። የማኅበራዊ ሚዲያ ሱስ እውነት ይህ ነው። ጊዜያችሁን፣ ጉልበታችሁንና ሕይወታችሁን እየሰረቀ ነው። ይህ እየሆነ ያለው በእናንተ ላይ ብቻ አይደለም። በመላው ዓለም ያሉ በሚሊዮን የሚቆጠሩ ሰዎች በማህበራዊ ሚዲያ ሱስ እየተሰቃዩ ነው። ዝነኞች፣ ባለጸጎችና ስኬታማ ሰዎች ይህ ችግር ገጥሟቸዋል። አንድ ነገር በለጠፉ ቁጥር ስንት ላይክ እና አስተያየት እንዳገኘ ለማየት ስልካቸውን ደጋግሞ ይመለከታሉ። ግን ይሄ ለምን ይሆናል? ለማህበራዊ ሚዲያ ሱስ የምንገዛው ለምንድን ነው? ኢንስታግራምን ስከፍቱ ምንድን ነው የምታዩት? በአንተ እድሜ ክልል የሚገኝ አንድ ልጅ አዲስ መኪና ሲያሳይ፣ አንድ ሰው ፍጹም ግንኙነት የሚያሳይ ምስል ሲለጥፍ፣ አንድ ሰው ትልቅ ስኬት ሲያከብር ወይንም የሆነ ሰው ሕይወቱ ሙሉ ችግር አይቶት የማያውቅ እንደሆነ አድርጎ ያጋራናል። እና እናንተ ምን ታደርጋላችሁ? ህይወታችሁን ከነርሱ ጋር ማወዳደር ትጀምራላችሁ። አንድ በቅርበት ማውቃት ልጅ የዚሁ የሶሻል ሚዲያ በሽታ ተጠቂ ናት። እያንዳንዱ ቫይራል የወጣ ቪዲዮ ህይወቷን ይነካል። ስጦታ ሲሰጣጡ ስታይ ሁሌም የማይለያት አንድ ቃል አላት፣ አሁን እኔም እየኖርኩ ነው። ለምሳሌ አህል እሷን ወሰድን እንጂ የሁላችንም ያኗኗር ዘይቤ ይሄ ነው። እኔ ለምን አልጓዝም? እኔ ለምን አዲስ መኪና የለኝም? የእኔ ግንኙነት ለምን ፍጹም አይደለም? እኔ ለምን እስካሁን አልተሳካልኝም? ይህ ንጽጽር ስለ ራሳችሁ ህይወት መጥፎ ስሜት እንዲሰማችሁ ያደርጋል። ነገር ግን እውነቱ ይሄ ነው፣ ማህበራዊ ሚዲያ ሐሰት ነው። ሰዎች የሚያሳዩት ምርጥ ጊዜያቸውን እንጂ ትግላቸውን አይደለም። ሁሉም ነገር የተሻለ ሆኖ እንዲታይ ፊልተርን ይጠቀማሉ። ዝነኞች እንኳን ይበልጥ ማራኪ ለመምሰል ምስሎቻቸው በፊልተር ያሸበረቁ ነው። ግን አይምሮ ይሄንን አይረዳም። አይምሮ የሚያየውን ነው የሚያምነው ለዚያ ነው ህይወት ጥሩ እንዳልሆነ የሚሰማችሁ እና መጥፎ ስሜት ሲሰማችሁ ምን ታደርጋላችሁ? የበለጠ ትመለከታላችሁ። ተጨማሪ ይዘት፣ ተጨማሪ መዝናኛ፣ ተጨማሪ ትኩረት የሚከፋፍል ነገር መፈለግ ትቀጥላላችሁ እና እውነተኛው ችግር የሚጀምረው እዚያኔ ነው። የዶፓሚን ሱስ ዶፓሚን አዲክሽን ያጠቃችኋል። ልጠይቃችሁ፣ የሰላሳ ደቂቃ ትምህርት ቪዲዮ ሳይሰለቻችሁ ማየት ትችላላችሁ? አብዛኞቹ ሰዎች አይችሉም። በተለይ የቲክቶክና የኢንስታግራም ልጆች ግን እያንዳንዳችሁ አንድ ደቂቃ ርዝመት ያላቸውን ሰላሳ አጫጭር ቪዲዮዎችን በቀላሉ ማየት ይችላሉ ለምን በዶፓሚን ምክንያት ዶፓሚን ባይምሮ ውስጥ ጥሩ ስሜት እንዲሰማቸው የሚያደርግ ኬሚካል ነው አንድ ነገር ሲያሳኩ በለጠፉት ላይ ላይክ ወይንም አስተያየት ሲያገኙ ይለቀቃል ማህበራዊ ሚዲያ ይህንን ስርዓት ይሰራዋል ትናንሽ ሽልማቶች ደጋግሞ ወዲያውኑ ይሰጣቸዋል ልክ አደንዛዥ ዕፅ ሱሰኛ ጥሩ ስሜት እንዲሰማው ተጨማሪ መድኃኒት እንደሚያስፈልገው እናንተም የበለጠ መቃኘት ተጨማሪ ቪዲዮ ተጨማሪ ላይክ ያስፈልጋቸዋል። ምክንያቱም በጥናት መሠረት ማኅበራዊ ሚዲያ እንደ ቁማር ሱስ የሚያዝ ተብሎ ነው የተነደፈው። በተለይ በኢንስታግራም እና በቲክቶክ ላይ የድረገጹን ፊት ወደ ታች ትጎትታላችሁ። ሪፍሬሽ ለማድረግ ስትሞክሩ ቀጥሎ ምን እንደሚመጣ አያውቁም? እና ያ ደስታ ይስባቸዋል። ለዚህ ነው መቃኘት ማቆም የማትችሉት። ስለዚህ አስቡት። ለምን በትምህርት ሱስ አንያዘው ለምን በአካል ብቃት እንቅስቃሴ ሱስ አንያዘም? ለምን ጸሎት መጸለይ ሱስ አይዘንም? ምክንያቱም እነዚህ ነገሮች ቀርፋፋ ሽልማትን ይሰጣሉ። ዛሬ ብትማሩ ወዲያውኑ ስኬትን አታገኘው። ዛሬ የአካል ብቃት እንቅስቃሴ ብታደርግ ወዲያውኑ ሲክስ ፓክ ወይንም ስድስት የሆድ ጡንቻ አታገኘም። ዛሬ ማሰላሰል ብትጀምር ጥቅሙ ወዲያውኑ አይሰማችም። ግን ማኅበራዊ ሚዲያ ፈጣን ደስታን፣ ፈጣን መዝናኛንና ፈጣን ዶፓሚንን ይሰጣል። እናም ለዚህ ነው ጥሩ ልማዶች ከባድ የሆኑት መጥፎ ልማዶች ደግሞ ቀላል የሆኑት። አሁን ማኅበራዊ ሚዲያ ሱስ መሆኑን ተረድታችኋል። ችግሩ የናንተ ብቻ አይደለም። ብዙ ብልህ ሰዎች፣ መሐንዲሶች፣ የስነ ልቦና ባለሙያዎች ወይንም ሳይኮሎጂስቶች እና የዳታ ሳይንቲስቶች ሱስ እንዲይዛችሁ በየቀኑ ይሰራሉ። አስቡት። ስትመለከት አልጎሪዝሙ ወዲያውኑ ሌላ ተመሳሳይ ቪዲዮ ይመክራል። አንድ ፖስት ላይክ ስታደርግ አፑ ተመሳሳይ ልጥፎችን የበለጠ ያሳያቸዋል። በቲክቶክ ወይንም በኢንስታግራም እያያችሁ ነው እንበል ቀጣይ ቪዲዮ ይዘጋጅላችኋል። ስለዚህ ጠቅ ማድረግ እንኳን አያስፈልጋችሁም። እነዚህ አፖች ትኩረታችሁን ለመቆጣጠር የተነደፉ ናቸው። ለእነርሱ ትርፍ ነው፣ ለእናንተ ግን የህይወት ኪሳራ። ጊዜያችሁ ጠፍቷል፣ ጉልበታችሁ ጠፍቷል፣ ትኩረታችሁን ወድሟል። እውነተኛ ህይወት በእጃችሁ ታንቆ እየሞተ ነው። አሁን ትልቁ ጥያቄ እንዴት ማምለጥ ትችላለህ? እንዴት ነፃ ማውጣት ይቻላል? አትጨነቅ። በትክክል እንዴት እንደሚሆነ እነግራችኋለሁ። የመጀመሪያው እርምጃ ማኅበራዊ ሚዲያ ወጥመድ መሆኑን ተረዱ። ነፃ ለመውጣት ለመጀመሪያው እርምጃ ማህበራዊ ሚዲያ እናንተን ለማጥመድ እንደተነደፈ መገንዘብ ነው። ለአስር ደቂቃ አፖችን እንድትጠቀሙ አይፈልጉ፣ ለአስር ሰዓታት እንድትጠቀሙ ነው የሚፈልጉት። በቆያችሁት ቁጥር ከማስታወቂያ ብዙ ገንዘብ ያገኛሉ፣ እና እናንተ ስምንት አጣላችሁ፣ ህልሞቻችሁን፣ የወደፊት ህይወታችሁን። ስለዚህ ስልካችሁን ከማንሳታችሁ በፊት አንድ ጥያቄ ጠይቁ፣ ማህበራዊ ሚዲያ እየተጠቀምኩ ነው ወይስ ማህበራዊ ሚዲያ እኔን እየተጠቀመብኝ ነው? ማኅበራዊ ሚዲያ እናንተን እየተጠቀመ ከሆነ የለውጥ ጊዜ አሁን ነው። ሁለተኛው፣ ኖቲፊኬሽኖችን አጥፉ። ስልካችሁ በቀን ስንት ጊዜ ይጨዋል? አዲስ መልእክት፣ አዲስ አስተያየት። እያንዳንዱ ማሳወቂያ ትኩረታችሁን ይስባል። በጥናት መሰረት ትኩረታችሁ አንዴ ከተሰበረ ሙሉ በሙሉ ለማተኮር 23 ደቂቃዎችን ይወስዳል። ስለዚህ የህይወታችሁን ቁጥጥር መልሳችሁ ለማግኘት ከፈለጋችሁ አሁኑኑ ይህንን ይሄንን አድርጉ። ወደ ስልካችሁ ሴቲንግ ሂዱና ኢንስታግራም፣ ፌስቡክ፣ ዩቲዩብ እና ቲክቶክ ማሳወቂያዎችን አጥፉ። ሁሉንም ላይክ፣ ሁሉንም አስተያየቶች፣ ሁሉንም አዲስ ቪዲዮን ወዲያውኑ ማወቅ አያስፈልገትም። ይሄ አንድ እርምጃ ብቻ በየቀኑ ሰዓታትን ሊቆጥብላችሁ ይችላል። ሌላኛው ሶሻል ሚዲያን አውቀን መቀበል ያለብን እያንዳንዱ ነገር የተጠና መሆኑ ነው። እና ልንገራችሁ ይህ ችግር ነው። ማህበራዊ ሚዲያ የተነደፈው ያጎትህን የአክስቴ ልጅ እንድታያት በሚፈልገው ወዳጃዊ ሰዎች አይደለም የተነደፈው። ሙሉ ስራዎች የእናንተን ነፃ ጊዜ ወደ ትርፋቸው መለወጥ በሆነ ብልህና ክፉ በሆኑ ሊቆች ነው። እነሱ እናንተን ጠንቅቆ ያውቋቸዋል። አሁን ወደ ከፍተኛው መፍትሄ ደርሰናል። ችግሩን አምናሃል አይደል? አሁን መሳሪያን አውጣ። ማኅበራዊ ሚዲያ እንደዚህ አይነት መጥፎ አፍቃሪ ነው፣ ለመልቀቅ በጣም ከባድ ነው። ስለዚህ ድራማ መፍጠር ያስፈልግሃል። በሕይወታችሁ ላይ ከፍተኛ ቁጥጥር እያደረጉ ያሉ አፖችን ያለ እናንተ ፈቃድ አውራጣታችሁን የሚጠልፈውን ለዘላለም ሰርዙት አዎ ሰርዘው የመጀመሪያው ጥቂት ቀናቶች ስልኩ ኪሳችሁ ውስጥ ባይኖር እንኳን የነዝረት ድምፅ መስማት ትጀምራላችሁ ነገር ግን ታገሱ አሁን እርምጃ አሰቃቂ ቢመስልም ነጻነት የሚጀምረው እዚህ ነው በስልካችሁ ላይ ያለውን እያንዳንዱ ሰከንድ የእናንተ ምርጫ ይሆናል እንጂ የአልጎሪዝም ግዴታ አይሆንም ነገር ግን የሚማርከው ክፍል ይሄ ነው እና አሁን በሆነ ነገር መሙላት አለብህ ግድግዳውን ብቻ መመልከት እና ጭንቀት እስኪመጣ መጠበቅ የለብህም። ስክሮል ማድረግን በተሻለ ነገር መተካት አለብህ። ልትመካበት የምትችለው ነገር መጽሐፍ ማንበብ ትችላለህ። ምግብ ማብሰል፣ ራስን ማዳመጥ፣ ስፖርታዊ እንቅስቃሴ ወይንም ለቲክቶክና ለኢንስታግራም ብለህ የሰዋኸውን ሥራ በሙሉ ትኩረት መስራት ትችላለህ። አስተውሉ፣ ጊዜ በጣም ውድ ሀብት ነው። የማኅበራዊ ሚዲያ ኩባንያዎች ጊዜ መስረቅ ይፈልጋሉ። አንድ ነገር ልጠይቃችሁ፣ ዛሬ በምድር ላይ የመጨረሻ ቃናችሁ ቢሆን ያንን ጊዜ ምን ነበር የምታደርጉበት? ኢንስታግራም ነው የምታይበት ወይስ ቲክቶክ ነው የምትመለከትበት? ላይኮችንና አስተያየቶችን ነው የምትቆጥረው ወይስ የበለጠ ትርጉም ያለው ነገር ታደርጋለህ? ይህ አንተ ህይወት ነው። እና አስፈሪው ነገር ጊዜ ማንንም አይጠብቅም። በማኅበራዊ ሚዲያ ላይ የምታባክነው እያንዳንዱ ሰከንድ በፍጹም መልሳችሁ የማታገኙ ሰከንድ ነው። እና ውድ የብልጭታ ቤተሰቦች ዛሬ የዘነጋችሁትን ሀሳብ አስታውሻችሁ ከሆነ እንግዲያውስ ብልጭታን ሰብስክራይብ አድርግ። እንደዚህ አይነት ቪዲዮዎች በቀጣይነት ስለምንሰራ ቻናላችንን ሰብስክራይብ፣ ቪዲዮውን ላይክ በማድረግ አጋርነታችሁን አሳዩን።